ኦሬዲ አልቆለታል አምፖል ምናምን ጨርሷል። ሁሉም ነገር እዚህ ቤት ከዚህ በኋላ እኔ አንቺ ጀሚላ ብዬ እንኖራል። በእንደዚህ አይነት መልኩ ደግሞ ሴትን አገኛለሁ ብሎ ማሰብ ራሱ ያለቀሰች ነው። እኔ አይመለከተኝም። ቤት ከፈለግሽ እዚህ መሆን ትችላለች። ያመውጫ አለው ይሄ ኪችን ካቢኔት ነው። ይሄ ኪችን ቤት አምሮ፣ ሁሌ ኩክ የምታደርጊልን አንቺ ነሽ። ሰራተኛ ቤታችን እያሳየኋት ነው። እየሰማ ሰላም ሰላም፣ ውድና የተከበራችሁ የእኛ ተወዳጅና እንቁ ቤተሰቦች፣ እንዴት ናቸው ቤተሰብ? ዛሬ ይሄ ቤት ከለምለም ጓደኛ ጁኒ የሚባል አለ እና በጣም ነው የሚወደኝ የሆነ ስራ አብረን የምስራ ብሎኝ እሱ ፊኒሺንግ ቤት፣ ብቻ ሙሉ ቤት ይሰጡታል ፎ አድርጎ ይሰጣቸዋልና፣ ዛሬ ከእሱ ጋር እዚህ አንዳንድ ነገር እያስተካከልን ብቻ ቤቱን ቀይታ አይታላችሁ። ከኔ ጋር እንዴት እንደሚያምር ለነግራችሁ አልችል። ቤቱ እንዴት አባቱ እንደሚያምር እነ መጣ። እኔ ሌላ ስራ አለብኝ። ቢመጡ ከሆነ ራሳቸው እንትን ይበሉና ካልሆነ ሊያሳፍዬ እጨርሻለሁ። ኮስተር ኮስተር ይላል። በቃ አይደለም አይደለም፣ እኔ እጨራርሻለሁ እኮ። የተወሰነ ትንሽ ላይቲንግ ሲስተም ነው የሚቀረው። እሱን ለሰራተኛ ስች እመልሳለሁ ነው። እሺ ጠብቀኝ። ዛ ካሜራ ይዣለሁ። ሰላም ነው፣ እንዴት ናችሁ? ይህ ሁሉ የለፋንበት እንድናይ ብዬ ይህ እኛ አብረን ይ ለፋ ነው ብቻ አደለም። አትዋሽ፣ አግዣለሁ። ዛሬ በቤተሰብ ፊቴ እንድታወራ ፈልግ። አሁን የቀረን ነገር አለ እንዴ? ይህ ሁሉ ለፍቼ ሽንት ቤት አለ

እቱ ጋር ነው የምገጥመው። እሺ እቱ ጋር ልግጣ። የሽንት ቤቱ ብቻ አይደል የቀረ? ሽንት ቤት ደግሞ እስዊቾች አልተገጠሙም። እነሱን አሳይሃለሁ። ደክሞኛል። ሂድ በል አንተ ሂድ። ልትሄድ ነው አንዴ ይሄ ነገር ደግሞ ያንገት ነው ይመስላል። ያምራል። ያንገት ነው ታረጓል። ያው እነዚህ አሉ። እችኛዋ ከእንትኑ ሴንተር የምትሆነች ከራሱ ሴንተር የምትወርድ ናት ኛው። ስለዚህ ይሄኛውን ቤትኛው ከላይ ማለት ነው እዚህ መኝታ ቤት ተገጠም ነው መኝታ ቤት እንደገጠም ነው ነው። በቀደሙ ስንገጥም እየገጠሙ ነው። አሁን እየደወሉልኝ ነው ስልክ እየደወሉ ነው። አሁን ደርሼ ልምጣ ነው። እስከዚያ ድረስ እነዚያ ደን ያኛውን ገጥሞ ይሄኛውን ይሄኛውንጠም ሌላ ዋናው ስራ አልቋል። አሁን ትንሹ ብቻ ነው የቀረው እና ሽንት ቤት ደግሞ አንዳንድ እንትኖች አሉ። ታጸዳዳችኋለህ። ይሄ ሲንክ መቀመጫ የጨረስንበት መቀመጫውን ታጸደዋለህ። እጅ መታጠቢያ ምናምን አለ እሱ መዝራት አለበት። እስከዛ ግን ድረስ የሚጠቀቱ ስራ ነው ስራ ነው። ምንም ማድረግ አይቻል። እንግዲህ ቤተሰብ ሙያዬን አሳያችኋለሁ፣ እንዴት እንደምገጣጥመው ብቻ ብራችን አንተ አሳመጣለኝ ወይ ውቲ ወይ ጀሚል ደውለለም፣ ፕራንካ እናረጋቸው። ቲ ስልክ ይህ ቤት የኔ ነው ልበላት። ይሄ አጎቴ አሜሪካ ነው የሚኖረው። ይህ ቤት ተገዝቶልኝ ሳይሆን ለሁለት ወር ኑርበት ብሎ ሰቶኝ ነው ብዬ ጸዴ፣ ፕራንካ ለሁለት አሜሪካ ነው የሚኖረው። ከሁለት ዓመት በኋላ ነው የሚመጣው። ወይዬ ምን ልስጥ? በስዊድን እና እደውላለሁ። የለም የለም፣ የት ነሽ? እሺ ቤት ነኝ። ነው፣ አክስቴ ቤት ታውቂዋለሽ? አ እዛ ወደ ከም ሰፈር ያለው እሺ፣ ከእሱ አጠገብ ድረስ እሱ ጋ ነይና፣ ደውይልኛለሁ። ፈልጌሻለሁ። ችግር የለም እባክሽ፣ የሆነ ሰርፕራይዝ ልንገርሽ። ወላሂ ሀፍተኛ ሀፍተኛ። ችግር የለም አንተ፣ እሱ ሳይመጣ ማለት ነው ቦስ ምንም ሳይመጣ ወደዚህ ምን አደርጋለሁ? ይሄ ቤት የኛ ነው አጎቴ ያልኩ ነገር የለም እላታለሁ ነው። ከዛ ቦስ ካልመጣ በዚሁ ሰክሼ እሸኛታለሁ። ግን እንዳይደርስ ማድረግ ለምን ቤቱን ነውስ? እስከዛ ባክ እናሳያቸውና ይው እንግዳ ይሄ መኝታ ቤት ነው። መኝታ ቤት ሆኖ አንዳንድ እንግዳ ሲኖሩ የልጆች ቤትም በለው በቃ። ይሄ ኪችን ነው፣ መብራት የለም እንጂ በለባስ። ይሄ ኪችን ነው። አይ ኪችን ነው። ይህም እንደ ቅድሙ ማለት ነው። እንዲ ልጆች ቤት ሆኖ እንደ አጋጣሚ እንግዳም ከመጣ ያርፋል። ይሄ ሻወር ቤት አላለቀለት። ይሄ ሲንኩም እንደገና፣ ይሄ ሻወር ነገር ምናምን ይገባበታል። ጌታ ይህን ቤት ለእኛም ውጭ ላሉ እህቶቻችን ስጣቸው፣ ስጠን። ዋ፣ አያምረም። ምንድን ነው? ኤ አንዳንዴ ነፋስ ስትቀበል ነው አይደለም። ይሄ ቤቱ ምንድን ነው? መጣች፣ ደወለች። ይሄ ቤት የማን ነው? የአጎቴ አይደለም፣ አጎቴ ለእኔ ሰጥቶኛል። ለስንት ዓመት ማን ነው ይሄ ቤቴ? ማን ነው? የአጎቴ አይደለም፣ አጎቴ ለእኔ ሰጥቶኛል። ለስንት ዓመት ማን ነው? እንዴ እቴ እዛ ያስቆምከኝ ያስምታቻ ዳይመንድ ነው። እሺ፣ ዳይመንድ አሳያቸው። ምንድን ነው አሳያቸው። ዳይመንድ በነገራችን ላይ እባክሽ፣ ውስጡም በደንብ ላሳየሽ። አንቺ ነው ከዚህ በኋላ ይሄ ሙሉ ቤት ከማሳየት በፊት ነኝ። አንዳንድ ፊኒሽንግ ከጨረሰ ብዬ ላይለት ነው የመጣሁት። ያጎቴ ቤት ነው ምን አጎትሽ ዋላ ብትመለከያዥ? አይ እንደዛ አይደለም እባክሽ፣ ስሜ እሱ አሜሪካ ነው የሚኖረው። ፊኒሽንግ ነ ይልኛ አስጨረስኩለት። አንድ ጁኒ የሚባል ሰራተኛ አለ፣ የለም ነው ጓደኛ፣ እሱ ነው ፊኒሽንግ የሚጨርሰው። አሁን ቤቱ እንደምታዩ ሊያልቅለት ነው፣ ኦሬዲ ያልቆለታል። አምፖል ምናምን ጨርሷል። አልሁሉም ነገር እዚህ ቤት ከዚህ በኋላ ኔ አንቺ ጀሚላ ብዬ እንኖራል ምን ከዚህ በኋላ ከኛ ጋር መኖር የምትፈልግ ከሆነ እዚህ ቤት ቤቱን አንተ የምር ነው እንዴ? ወላይ ፕራንክ ይሁንና ወረወር እና ቁም ነገር ላይ አንተ ስቀልድና ስቀልድ እስቃለሁ፣ ዝም ብዬ ይሄ ቤቱ ልንገርሽ፣ አጎቴ ነው አሜሪካ ነው የሚኖረው። አስጨርሽ ሁለት ዓመት አይመጣም አ ሶፋም፣ ፍሪጅም ሁሉም ነገር ኪችን ካቢኔት ሞልቶታል። ኦሬዲ ሙሉ እቃ ታዟል፣ አልደረሰም እስኪደርስ ኦሬዲ እኛ ውጭ እዛ ቤት ምንኖር ነው። ከዚህ በኋላ ግን እዚህ ነው ከእኛ ጋር መኖር። አትፈልጊም? ዲመደስታ የምሪ ነው። ከኛ ጋር ትኖረች። እንዴት ነው ማንኖረው? መጀመሪያ ቤቱ አዲስ አበባ መሄድ አያስፈልግም። የምን አዲስ አበባ፣ እዚህ ነው የምንኖረው። እዚሁ እየሰራን ሁሉም ነገር ኦልሬዲ አልቆለታል። በቃ ነው ደግሞ የሚያምረው። ሳሎን ቤት ነው ይህ። አብዬ የምታርፍበት ነው። አንዳንድ ቀን ወደዛ የአንቺ ቤት ክላስሽ ማሳየሽ ትመርጫለሽ። የተመቸሽ አትቅ በጪ ሜላሳይ አይ አሪፍን ክላስ ይሄ ከዚህ ከፈለግሽ እዚህ መሆን ትችያለሽ። ያ መውጫ አለው። ይሄ ኪችን ካቢኔት ነው፣ ኪችን ቤት ነው። ሁሌ ኩክ የምታረጊልን አንቺ ነሽ የምታረጊልን እዚህ ሆንሻል። ላይቭ ምናምን መግባት ከፈለግሽም ትገባለች? እዚህ ይሻላል። እዚህ እዚህ፣ እሺ፣ እዚህ ነው። አንዳንዴ አብዬ አንቺ ነፋስ መቀበል ስንፈልግ እዚህ ቤት እንሆናለን። ወደ ውጪ ስለማስተነፈስ ፋን እንላለን። ተመቸት? እሺ። ያ ደግሞ አንድ አንድ ቤት ላስ። ይሄ አብዬ ነው። አልጋ ምናምን ይነጠፍላታል ይሄ እንደ መኝታ ቤትም መሆን ይችላል። ኦልሬዲ መኝታ ቤት ወይ በቃ ግን እኛ ምናል ይሰፋል። እኛ መኝታ ቤት ሳይሆን የምናረገው መጅልስ እናረግበት እና የእንግዳ መቀበያ ማለት አብዬፋ ትላለች። ያው ሽንት ቤት እዚህ ሁሉም ነገር አልቆለት የእጅ መታጠቢያ ሽንት ቤት፣ ሻወር ቤት አለ እና ዳኒ አሳያጭ ይሄ አልቋል። ሻወር ቤቱ እና ዩቲዩ ሻውርማለሽ እንት ቤትም አለ። አብሯት መጣ። ወይኔ ማብራት ደግሞ ማለት ነው። እዚህ በጣም ቤት አባቱ በጣም ነው። ለእናቴ ደውዬ ልንገራት። ተመቸሽ ግን ወላሂ፣ አዲስ አበባ ልሄድ ነው ብለሻታ ናይሽ በቃ ለእናቴን ልደውልላት ነው። ደውይላት። እኔ ምን ሊገናት ከእኛ ጋር ትኖራለች ቤቱ ከዚህ በኋላ ቤቱ የኛ ቤት ነው። አለመኖር እናቴን እና መውጣቴ

ይሄ መኪና እሱ ሰራተኛው ከምናደው አንቺ መላት ትችላለች። ዋሌኩም አሰላ አለሁልሽ። እንዴት ነሽ? አለሁ አልሐምዱላ ስሚማ በእናትሽ የተፈጠረውን ነገር ልታምኛችኝ ነላ፣ ብስሚላ ምን አይነት ገራሚ! ታውቂያለሽ፣ ገራሚ ገራሚ፣ እምመኝው አይነት ቤት እምመኝው አይነት ቤት። ብታጅራ ውስጥ አዲስ አበባ ሀሳቡን ትቸዋለሁ። ወላሂ ታይዋለሽ እንዴት አባቱ እንደሚያምር እነግርሻለሁ አንዳንድ ነገራቶች እዛ ለመኖር ውሳኔ ላይ እኛም በቃ ቁርጥ እስኛለሁ። እሺ፣ ቆይ እደውልልሻለሁ እቤት ስመጣ። እስከዛ ቤቱን በደንብ ይሩ። መጣው! አረ ቀስ በል። ወይኔ ማን ነው? እሺ፣ እሺ፣ እሺ

ሰራተኛው ሳ ቤታችንን እያሳየኋት፣ ችግር የለም የእናንተ ቤት ነው። አንዴ ሁለታችሁ ተመሰጋገኑ እባካችሁ። የቤት ባለቤት ገና እየመጣ ነው። አንቺም እንደዚያ ከሆነ የእኛ ቤታ ቤታቸው እኛ ሰራተኛችን እኮ ነው አውቆ ነው

ተገቢ ነው እንደዚህ ማድረግ ትክክል ነው። ትክክል ነው ወይ? በዚህ ጫማ አትምታ እኮ ትክክል ነው ወይ? አሁንም እኮ ገና አልጀመርኩም እኮ። እንደዚህ የሚባል ነገር የለም። እውነቱን ማወቅ አለበት። በቃ ትክክል አይደለህም አንተ። ሲጀመር እንዴት እንደዚህ አይነት ነገር ትሰራለህ? ነውር እኮ ነው። እሺ በቃ በጣም ነው የምታስጠላው። በጣም ስነ ስርዓት አይኖርም እንዴ? የሰው ቤት እንዴት የኔ ነው ይባላል?

ይቅርታል ጠይቀዋ እለዋለሁ። ለምን ነው ከቪዲዮ ውጭ ነው? ግን ይመታኛል በቪዲዮ ውስጥ አቁም፣ በቃ ይበቃ።